ጋዜጠኛ መሆን ሚኒስተር መሆን ማዕከላዊ ኮሚቴ መሆን ከወንጀልና ከጥፋት አይታደገንም። አለማጥፋት ነው የእኔ ዋስትና፣ አለማጥፋት ነው ካጠፋው መጣለው እቤት ይነሳል፣ ይጠየቃል። እዚህ አካባቢ መቀመጥ ለማንኛውም ጥፋት ዋስትና አርገው ጋዜጠኛ ዝም ብሎ የሆነ መንገደኛ ይነሳና ዩቱብ ከብቶ ጋዜጠኛ ነኝ እንደሚለው እንደዛ ትክክላል። ጋዜጠኛም ሕግ አለው። ወታደርም ሕግ አለው፣ መጠየቅ አለበት እንደተባለው ሚኒስትርም ሕግ አለው። በዛ አግባብ ማየት ነው ጠቃሚ የሚሆነ በዛ አግባብ ማየት ካልቻል ሳናስበው ስራችንን ቆርጠን እንጥልና በኋላ እናንጠግነው ነገር ይፈጠራል። በዚህ አግባብ ማየት ጥሩ ነው። አማራ ሰላም ካልሆነ ኦሮሚያ ሰላም ካልሆነ ትግራይ ሰላም ካልሆነ የመጨ የማተጎጂ እኛ ነን ኢትዮጵያ ማበልጸቅ ስለምንፈልግ አይሳካልንም ማለት ነው። ሰላሙን አብዝተን እንወዳለን። እዚህ ጫፍ ያለው አህዳዊ መንግስት ነው የአማራ መንግስት ነው ብሎ ሲከስ ይውላል። እዚህ ጫፍ ያለው የኦሮሞ መንግስት ነው ብሎ ሲከስ ይውላል። ይሄ የኦሮሞ መንግስት አይደለም፣ የአማራ መንግስት አይደለም። ይሄ የኢትዮጵያ መንግስት ነው። ሁሉ ኢትዮጵያዊ በእኩል የሚወድ በእኩል የሚያገለግል ነው። በአንድ ጽሁፎቻችን፣ በአንድ ስልጠናችን፣ በአንድ ንግግራችን፣ በአንድ ተግባራችን አድሎ አይገኝም። ሁላችንም በዛ መንፈስ እኩል እንሆን እኔ ብቻ የሚለው ግን አይጠቅምም አይጠቅም እና በጋራ ሆነን ሀገራችንን ብናለማ ለልጆቻችን መልካም ነገር ብናስቀምጥ ይሻላል በዚሁ መንፈስ መሄድ ነው እምነት ስጋት ባይሆንብኝም እምነትም እኮ ቢሆን የመጀመሪያው እምነትን መፍጠሪያ መንገድ ንግግር ነው ታዲያ በደብዳቤያን ተማምነን በሚዲያ ፕሮፓጋንዳ እንተማመን፣ ተገናኝተን አላምንህም፣ አምንሃለሁ፣ እንዴት ዋሽታል፣ ተሳስተሃል ብለን ተነጋግረን ጥፋት ካለም ይቅር ተባብለን ነው መተማመን የፈጠረው። እንነጋገር ያልነው እኮ መነጋገርን ሲለምኑ ኖረው አሁን ተነጋግረው ስንድል መነጋገር አያስፈልግም። ሌላው መታወቂያ ያለበት ነገር በእንደዚህ አይነት ንግግርና ምክክር በምርጫ የተመረጠ መንግስት ብዙም ያገኘው ነገር የለም። እኛ እኮ ተመረጥን፣ በዲሞክራሲያዊ መንገድ ተመረጥን። ሁለት ዓመት አለን፣ ማንም አይነካብን። ንግግርና ውይይት እድል ሲሰጠው በምርጫ ላላሸነፉና ሀሳቦች አሉን። ሕዝብ ሀሳባችንን ቢደምጥ ቢያደምጥ አሁን ቢፈጠር መዘግ ሲፈጠር ሀሳቦቻችን ሊገዙ ይደመጡ ይችላሉ። ሰዎች ተጠቃሚዎች ናቸው። ፕሪቶሪያ ላይ የነበረው ንግግር ዋነኛ ንግግር ሰርቪስ ይመለስ ነው። መቶ ፐርሰንት ተመልሷል። በትግራይ ሽግግር መንግስት ይቋቋም ነው መቶ ፐርሰንት ተመልሷል። እዛ ውስጥ ሀረግ ያስገባ ነው የተፈናቀሉ ሰዎችና ኮንቴስትድ ኤሪያስ በህገ መንግስቱ ይመለስ ነው ያለ ነው እንጂ አሁን በምንሄደው መንገድ የዝርዝር እቅዳችን አካል እንጂ ፕሪቶሪያ ላይ የለም። ግን በዝርዝር እቅዳችን ህገ መንግስቱ ሪፈር አድርገን የተፈናቀለ ሰው ከየትም ቦታ ቢሆን መመለስ አለበት ባልነው አቅጣጫ መሰረት ከትግራይ ተፈናቅለው የቆዩ ሰዎች በጥቂት ቁጥርም ቢሆን መመለስ ጀምረዋል። ከአማራም ወደ ኦሮሚያ እንደዚሁ በመቶ ሺዎች ተመልሰዋል ተመልሰዋል። ይህ መጠናከር አለበት። ዜጎች ተንቀሳቅሰው መስራት መኖር የሚችሉበት ነገር መስፋት አለበት። ኢትዮጵያ አዲስ አበባ ውስጥ ኤርትራውያን፣ ሱዳናውያን፣ ሶማሊያውያን በነጻ የሚንቀሳቀሱበት አገር ውስጥ በስደተኛ ካምፕ በማይቀመጡበት ሀገር ውስጥ ኢትዮጵያውያን ከቦታ ቦታ መንቀሳቀስ መቸገር የለባቸውም። ይሄ ድካማችን ነው። ማስተካከል አለብን። በዚህ አግባብ ነው እየተካሄደ ያለው። ነገር ግን ቻይናዎች አንድ አባባል አላቸው። አንዳንድ ሰዎች መቶ ፐርሰንት ጊዜያቸውን በመክሰስ በመቆጣት የሁሉ ነገር ጥፋት ሌላኛውን ሰው ማድረግ ያጠፋሉ። እነዚህ ሰዎች ሞተዋል ይሏቸዋል። ሁል ጊዜ ለጥፋቱም፣ ለልማቱም፣ ለውጊያውም ወቃሽ የሆነ ሰው የሞተ ሰው ነው። ግማሽ የሚኖር ሰው ደግሞ ሌላ መውቀስ ስቶ ራሱን ይወቅሳል። ኃላፊነት መውሰድ አይደለም መውቀስ፣ ሪግሬት፣ እሱም ግማሽ መኖር ነው። ትክክል አይደለም። ዋናው ከወቀሳ መጽዳት ነው። ትክክል የሆነውን ማድረግ ነው። ጥፋት ተፈጽሞ እንኳ ከሆነ ከዚያ ተምሮ ወደ መልካሙ ነገር መሄድ ነው። ትናንትናን ሪፈር እያደረጉ ነገር ማበላሸት ተገቢ አይመስለኝምና በዚያው መንፈስ ፕሪቶሪያ ወደ ኋላ እንዳይመለስ ዳግም ጥይት እንዳንሰማ ዳግም ሰው እንዳይሞት በተቻለ መጠን በከፍተኛ ትዕግስት ነገሩን መምራት ጠቃሚ ነው። በዚያው መንገድ ነው ይሄን ያለ ነው። ብዙ ጊዜ ችግሮች ሲፈጠሩ ቶሎ ወደ ግጭት እንዲገባ የሚገፋፉ ኃይሎች ከግራም ከቀኝም አሉ። እኛ ግጭት አንፈልግም። በትግራይም በአማራም በኦሮሚያም በሌላም አካባቢ ግጭት አያስፈልገንም። ጉልበታችንን፣ ጊዜያችንን ሰብስበን ልማት ላይ ማዋል እንፈልጋለን ሰላምን ግን በነጻ እናገኛትን? በብዙ ትዕግስት በብዙ ድካም ነው የምናገኛት። ለዚያ መከፈል የሚገባውን ዋጋ ለመክፈል ከፍተኛ ጥረት እየተደረገ ይገኛል። ሰብአዊ መብት በሚመለከት ሰብአዊ መብት ደስ የሚል ቋንቋ ነው፣ ለሰዎች የሚደረግ መብት እንደው በግርድፉ ሲታይ ደስ የሚል ቋንቋ ነው፣ ግን ይሄ ቋንቋ ከዋናው የትርጉም ግንዱ ወጥቶ የፖለቲካ መጠቀሚያ የሆነ ብዙ የአፍሪካ ሀገራት የሚታመሱት በዚህ ታርጋ። ለሰው ልጆች መብት ማሰብ ሰው ልጆችን ማክበር ዝም ብሎ በዩቱብ በመናገር ብቻ ሳይሆን የተሻለ ቤት እንዲኖራቸው የተሻለ ቦታ እንዲማሩ እንዲበሉ ዲግኒፋይድ ላይፍ እንዲኖራቸው ማድረግ ጭምር ነው መብቱ፣ እንጂ ስለ እነሱ ምግብ ስለ እነሱ ቤት ሳትጨነቅ በሚዲያ መናገር ብቻ መብት ሊሆን አይችልም። በሙሉ መታየት አለበት መብቱ። አሁን የተከበረው ምክር ቤት ብዙ ነገር ሳላበዛ የሰብአዊ መብት የሚባል አዋጅ ተቋም አሰራር መፈተሽ ያስፈልጋል። እኛ ደሞዝ የማንከፍል ሌሎች ሀይሎች የቀጠሩት? ሌሎች ሀይሎች ሪፖርት የሚያደርግ ተቋም ኢትዮጵያ ውስጥ ከፈቀድን ምን ሊፈጠር እንደሚችል ለእናንተ መተው። እኔ የሰብአዊ መብት የሚባሉ ሀሳቦች እና ተቋማት በየትም ቦታ ያሉ አሁን የማያቸው ልክ እንደ መርፌ ነው። መርፌ የራሱን ቀዳዳ መስፋት አይችልም። የራሳቸውን ዊክነስ ማየት አይችሉም። ይሄ ጥሩ አይደለም። ሀገር ያፈርሳል። ጥቅም የለው። ተቋሞቻችንን ጸዳ ማድረግ አለብን። እነዚህ ተቋማት ከሁለት ተጽዕኖ ነጻ አለባቸው። ከኢትዮጵያ መንግስት ተጽዕኖ ነፃ መሆን አለባቸው። እኛ እየገባን እንደፈለግን የምናደረጋቸው መሆን የለባቸውም። ከሌላም ሀገራትና ፍላጎቶች ነፃ መሆን አለባቸው። አሁን ያሉት ከእኛ ነጻ የሆኑና እንደሱ አይሰራም፣ መስተካከል ያስፈልገዋል። ያ ማለት ግን የሰብአዊ መብት ጥሰት ኢትዮጵያ ውስጥ አይፈጸምም ማለት አይደለም። አይደለም፣ ስህተቶቻችንን በደንብ ማረም፣ መገምገም፣ ኃላፊነት መውሰድ ይጠበቅብናል። ከዚህ አንፃር መከላከያና ፖሊስን በእጅጉ ማመስገን እፈልጋለሁ። መከላከያ ዛሬ በሺ የሚቆጠር አባላቱ በወታደራዊ ፍርድ ቤት እስር ቤት ነው ያሉት ከኮድ ኦፍ ኮንዳክቱ ውጪ በማይገባ መንገድ ኦፕሬሽን ሰርታችኋል ተብሎ በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌዴራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገልም። ኤኒ ስህተት ደግሞ በተፈጸመበት ኃላፊነት ወስደን እናርማለን። እንዴት አድርገን ህዝባችን እንገጣለን። ከህዝባችን ማንስ ይገላል ማን ነው ራሱን የሚገላው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች፣ በየቦታው ለሚያጋጠሙ ስህተቶች በጣም በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግር ከፈጠረ መጠየቅ አለበት። በቅርቡ አንድ ሱዳናዊ ባለሀብት አግኝቼ ነበር። ይህ ባለሀብት በካርቱም ብዙ ፋብሪካዎች አሉት። ኢትዮጵያ ውስጥ ትግራይ ፋብሪካዎች አሉት እና እኛ ውጊያ ላይ በነበርንበት ጊዜ አልመጣም። አሁን ሱዳን ውጊያው ሲፈጠር መጣ። እዛ ያለው ካርቱም ያለው ፋብሪካው ሙሉ በሙሉ ወድሟል። እና እዚህ ሲመጣ የትግራዩ በጣም ስለተጋነነ ወድሞ አሉ አስቦ ነው የመጣው። ትግራይ ሲሄድ ግን ፋብሪካው አንድ ስንጥር አልተነካም። አንድ የት ተዋጋችሁ፣ መች ተዋጋችሁ ነው ያለው የኢትዮጵያ መከላከያ ሰራዊት አንድም የትግራይ ከተሞች በሚወሩበት አግባብ አልሰራም። ፕሮፓጋንዳውን ተውት። አክችዋሉ። ካላመናችሁስ፣ ነገ ሂዱ ነገ ሂዱና መቀሌ ከተማ ውስጥ አዲራ ከተማ ውስጥ ውጊያን ፈልጋችሁ ካገኛችሁት ጠይቁ። ይስመጡ አይታይም። በጥንቃቄ የተመራ ያ ማለት ግን ስህተት አልነበረም፣ ሰው አልተጎዳ ማለት አይደለም። ውጊያ ባለጌ ስለሆነ ይጎዳል። ያን እያደረጉ እያረሙ መሄድ ያስፈልጋል። በድምሩ እንደዛ የምናነሳ ከሆነ አስቸጋሪ ነው የሚሆነው። የህዝብ እምነት ቅንጣት ጥርጥር የለኝም። ሀያ አራት ሰዓት የህዝብን ህይወት ለመለወጥ የሚተጋ መንግስት ህዝብ ካላመነ ማንን ያምናል? በደንብ ነው የሚያምነው ህዝባቸው። ይሄ ድማ በምርጫ አረጋገጠልን አረጋግጠልን በሚቀጥለው ውስጥ በደንብ ካልሰራ የፓርላማ አባላት በሁለት አመት ውስጥ ቃል በገባነው መሰረት ካልፈጸምን የኢትዮጵያ ህዝብ አይመርጠንም። ለመታመን ከፈለገን እንስራ። አሁን በጀመረው መንገድ ሳናቋርጥ፣ የእኛና የህዝብ ኮንትራት፣ የእኛና የህዝብ መተማመኛ ተግባር ነው። ከተማን እንቀይራለን ብለን ከተማን አፍርሰን ስንሰራ እያየ ካላመነን በምን ያምናል? እምነት የሚገነባው በስራ በዚህ አግባብ መቀጠል ጠቃሚ ይመስለኛል። በእኛ በኩል ያለውን ለማረም? የሚጋነነው ነው በሚዛን ማየት መልካም ይሆናል። ሙስናን በሚመለከት ሙስና ፖለቲካዊና ኢኮኖሚያዊ የሆነ ምልከታ አለው። እኔ የፓርላማ አባል ሆኜ በቆየሁበት ጊዜ ልክ ቀደም ብሎ ነው የተነሳው፣ በዚያው መንገድ ነበረ። ሙስናን አልታገልም መታገል አለብን እያልኩ ማነሳው። አሁን ባለሁበት የስራ ቦታ ግን ትንሽ ነገሮች ለማየት እድል ስላገኘው፣ በሚዛን ነው ነገር የማየው። አንደኛው ሌብነት ነቀርሳ፣ ሌባ ሰው ምንም ቢሆን ዋጋ የለውም። ምንም ቢሆን ለራሱም ለልጆቹ ሌብነት ሳይዝ የለውም። ትንሹም ትልቁ መጥፎ ነው፣ መጥፋት አለበት። ኢትዮጵያ ውስጥ እየተጀመረ ያለው የሌብነት አካሄድ የምናስበውን ጉዞ ያደናቅፋል፣ በሽታ ነው ልንዋጋው ልናቆመው ይገባል። ይህ ሀሳብ ነው። ለዚህ ነው የሲቪል ሰርቪስ ሪፎርም፣ የህግ ማሻሻያ፣ የተቋማት ሪፎርም የምንለው መታረም መታረቅ የሚገባቸው ጉዳዮች ስላሉ ነው። ግን ይህ ፓርላማ ሙስናን እንድንታገል ይፈልጋል ወይ? ትፈልጋላችሁ? የኢትዮጵያ ህዝብ ሙስናን እንድንታገል ይፈልጋል ወይ? አዎ፣ በአፍ አይደለም በተግባር ነው። ለምሳሌ በቀደም የንብረት ማስመለስ አዋጅ መጥቶ ነበር። በትንሹ እሱ ብቻ ልመልከት። ጥቂት ግለሰቦች ኢትዮጵያ ውስጥ በርከት ያሉ ቢሊዮኖች፣ ቁጥራቸውን አልጥራ፣ በርከት ያሉ ቢሊዮኖች ዝም ብሎ አየር ላይ የሚንቀሳቀሱ ብሮች አገኘን ብዙ ናቸው። ቢሊየንስ ናቸው። እነዚህ ብር ምንጫቸው የት ነው ስንከተል፣ የገንዘቡ ባለቤት ነው ያገኘ ናቸው ሰዎች አርሶ አደሮች እና እንኳን ቢሊየን ሚሊየን ብር ያላዩ ሰዎች ናቸው። ምንም በማያውቁ አክስቶች፣ ምንም በማያውቁ አያቶች የሚንቀሳቀሱ ትላልቅ ገንዘቦች አሉ። ይህንን ገንዘብ ከየት አመጣ አሁኑ መጠየቅ የኢትዮጵያ መንግስት አይችልም፣ ህግ የለም። እኔ ለምሳሌ ሌባ ሆኜ ሰርቄ በአንድ አጎቴ የአርሶ አደር ስም የምነግድ ከሆነ በእኔ አካውንት ላይ ካልታየ በስተቀር ምንም መጠየቃትችሁ። ይሄ ትክክል አይደለም፣ መመርመር አለበት። ከፍተኛ ሀብት የሚያንቀሳቀስ ሰው ከየት እንዳመጣው ማስረጃ ማቅረብ አለበት ብለን ተወያይተን ህግ ስናወጣ ከውጭ አስር ዶላር ለላኩ ቤታ ሳያበር ለላኩ ሰዎች እነሱን ለመቅጣት ተብሎ ነው አይደለም፣ ሌቦች አሉ እነዛን ሌቦች በህግ ለመጠየቅ ግን ድሮ የነበረው አካውንት ይታይ ነው። ፀረ ሙስና የሚመዘገበው እኮ አካውንት ነው። አሁን ቀረሱ ፋሽን ያ ብር የሚንቀሳቀስበት ሰውዬ ራሱ ማወቁም እርግጠኛ አይደለም። እንፈትሽ ስንል የነበረውን አየር ላይ የነበረውን ጫጫታ ይታዱታል። ኮሚትድ ከሆናችሁ የሚወጡ ህጎች ጤነኞችን ለመንካት አይደለም፣ ሌቦችን ለማረም ነው። እርምጃ በሚመለከት እኮ እናንተ ኢሚኒቲ አንስታችኋል። በሺ የሚቆጠሱ ታስሯል። በርካታ ሀብት ተመልሰዋል እኮ። ለኮሚቴውማ ግን በቂ አይደለም፣ በቂ አይደለም። ከዚያ በላይ ስራ ያስፈልጋል። እነዚህ ሰዎች ብር ስላላቸው ዩቱበሩን ፌስቡክ ይከፍሉና ያንጫቁታል። አየሩ ገና ህጉ ሳይወጣ ቼን ስለሆነ ይንጫጫል። እኛ ደግሞ ሳናጠራ እሱ እናራግባለን። አንዳንድ በትክክል ያልተናበብንባቸው አዋጆች ጥፋት ሊያመጡ ይችላል። በመንግስት በኩል ያለ ኮሚትመንት ጥያቄ ውስጥ አይገባም። በሁለት መንገድ ግን የተከበረው ምክር ቤት ባላንስ እንዲያደርግ ይፈልጋሉ። አንደኛ የኢትዮጵያ መንግስት መቶ ፐርሰንት ከፈለጋችው አንድ ሚሊየን ፐርሰንት እርግጠኛ ሆኜ የማውራው መንግስታዊ ሌብነት አያካሂድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት አንድ ብር ሊያገኝብን አይችልም። እኛ የኢትዮጵያን ሀብት አናሸሽም። ለዚህ ነው ከተማችን የምንሰራው። ሲሸሽ ም አናቃለን እኮ ስራ እንዴት እንደነበረ። አንድ ብር መንግስታዊ በሆነ መንገድ ሪዳይሬክት አያደርግም። ይሄ መንግስት ያገኛትን ስሙኒ ሁሉ ኢትዮጵያ ውስጥ ያፈሳል። በዚህም ምክንያት ተቃዋሚዎቻችን ስራችንን መደበቅ ሲያቅታቸው ኬት አመጣው ሰሩት ይሉናል። እና መንግስት ላይ ሌብነት የለም። ይሄ ማለት ግን ግለሰቦች፣ ስራ ላይ ያሉ ኃላፊዎች አይሰርቁም ማለት አይደለም። ሰዎች ላይ ይወራል። እንገመገማለን እንፈትሻለን ምንም አይነት ነገር ማግኘት ስንቸገር ክትትል እንቀጥላለን ቅድም እንዳልኳቸው ምናልባት በስም ለውጥ ተደርጎ ከሆነ በዚህ አዋጅ አማካኝነት ሊገኝ ይችላል አለበለዚያ እኛ ጠንቋ ያንቀልብ ዝም ብለን እንዲሁ አይተን ሰው በምን እናቃለን እስቲ የፓርላማ አባል የተጨበጠ አቶ ከበደ አስር ብር ሰልቆ እዚህ ጋር አድርጎ አስቀምጧል ይበለንና እርምጃ ካልወሰደ ይጠየቃል ጥቅል ንግግር ከሆነ ግን መንግስት ይቸግራል ክስ ሂደት አለ ፍርድ ቤት ሲሄድ አቃቤ ጋር ሲሄድ በምርመራ ሂደት ውስጥ ውድቅ ይደረጋል። ይህንን ፈተና መገንዘብ ጠቃሚ ነው። ሁለተኛው ሁለተኛው የተከበረው ምክር ቤት ቢያስተውል ጥሩ የሚሆነው ኢትዮጵያ ውስጥ ያለው ሙስና የትም አፍሪካ ሀገር ካለው ሙስና አይወዳደርም። በብዙ አፍሪካ ሀገራት የአንድ ፓርላማ አባል የሚበላው ደሞዝ እዚህ ያላቸው አስር ሀያ ሰላሳ ሰዎች ደሞዝ ሊበልጥ ይችላል። አንዳንድ የአፍሪካ መሪዎች የአንድ ሳምንት ደሞዛቸው የኔን የአመት ደሞዝ ሊያክል ይችላሉ። የኢትዮጵያ መንግስት የሚያገለግሉ ሰዎች በውስጣቸው ሌብነት ቢኖሩ ፓርላማውን፣ አስፈጻሚውን፣ በየደረጃ ያለው አመራር ህይወቱን ጎርቶ ተቸግሮ ነው አገሩን የሚያገለግለ። ለዚህ ነው ህዳሴ የምንገነባው፣ ለዚህ ነው ሀያ አምስት ሺህ ኪሎ ሜትር መንገድ የምንገነባው እንጂ ብንከፋፈለው እኮ ብሩ ያልቃል። ይህም ባላንስ ማድረግ ጥሩ ነው። በትናንሽ ገንዘብ ህዝባችሁን እያገለገላችሁ የእናንተን አይነት ስራ የሚሰሩ ሰዎች በጣም የገዘፈ ነገር እየወሰዱ እኩል መንግስታዊ እንትን ከተባለ ጥሩ ስለማይመጣ ይህንን ባላንስ አርጎ ማየት ይጠቅማል። ይሄ ማለት ግን አስር ብር የሚሆን አንድ ሺህ ብር፣ ሀምሳ ሺህ ብር የሚሰርቁ ሌቦችን ላለመታገል ኤክስኪውዝ መሆን አይችልም አይችልም። አቅማችን በፈቀደ መጠን እየተከታተል ሌቦች ላይ እርምጃ መውሰድ አለብን። ሌብነት ለኢትዮጵያ አደገኛ ፀር መሆኑን ማስተማር አለብን። ለሌብነት እንዳይማች አሰራሮቻችን መቀየር አለብን። ለዚህ ነው ከስድስት መቶ በላይ አሰራሮች እና ሲስተሞች ኦውቶሜት የተደረጉት ሰዎችና፣ ተገልጋይና አገልጋይ እንዳይገናኙ ማለት ነው። ይህንን ባላንስ አድርገን መሄድ ብንችል በጣም ጠቃሚ ይመስለኛል። ሌብነቱ አለ፣ እናስቀር፣ እንታገል፣ ትክክል ነው። ሌብነቱ ደግሞ አጋኖ ማሳየት ተገቢ አይደለም። የእኛን ኑሮ የምናውቀው እኛንን የትኛው ሀገር ነው የእኛን ሌብነት የሚያጠናለን? የእኛን ኑሮ እናውቀዋለን፣ የእነሱ ኑሮ ደግሞ ያውቁታል። እንደዛ ሚዛውን የሳተ ከሆነ ለእርማትም ስለሚያስቸግር በዚያ መንገድ ማየት ጥሩ ነው። ፕሮጀክቶች በሚመለከት የፕሮጀክት ሚኒስቴር ክትትል ነው። ቁጭ ብሎ አዳራሽ በስብሰባ በውይይት በሚሰሙ ሪፖርቶች ስራን ማሳካት አይቻልም። ምክንያቱም የውሸት ሪፖርት ልክ እንደ ሌብነቱ አደገኛ እንትን ስላለው ክትትል ቁጥጥር፣ እቅድና ክንውን መቀራረባቸውን ማየት ያስፈልጋል። ለዚህ ነው እናንተ ሱፐርቪዥን ትሄዳላችሁ፣ ሚኒስትሮች ይሄዳሉ፣ አፈጉባኤዎች ምክትል ጠቅላይ ሚኒስትር ሲመች ሲመች እኔም እንደምታዩት በየስራዎች ሙከራ አደርጋለሁ እንደ እናንተም ባይሆን ሙከራ አደርጋለሁ። በየደረጃ ቁጥጥር የምናደርገው በታሰበው ልክ ስራ መሰራቱን ለማረጋገጥ ነው። ያ ነው ሚስጥሩ። ለምሳሌ ኮሪደር ልማት፣ ኮሪደር ለኢትዮጵያውያን በሙሉ ለመላው አዲስ አበባ ነዋሪ የጋራ ድላችን ነው። አስደማሚ የሆነ ስራ ነው፣ በአይናችሁ እንዳያችሁት በጣም በርካታ ሰው ስራ አግኝተዋል በጣም በርካታ ሰዎች የኑሮ ዚያ ከተሻሽለዋል ሰዎች የሚናፈሱበት በየቦታው ግሪን የሚያዩበት የአኗኗር ዜ የሚቀየሩበትን ነገር ፈጥሯል ስራውን በሚመለከት ስንጀምር ግን አዲስ አበባ ማፍረስ ስንጀምር ሰላሳ ስምንት ከተማ ከንቲቦች በሀገር ደረጃ አምጥተን እንዴት እያፈረስን እንደሆነ እንዴት እንደምናስብ ተወያይተን አስጎብኝተን የላክናቸው የሞካከሩ ይጀማመሩ አሉ። አሁንም ስራው እያለቀ ስለሆነ በሶስት ወር በአራት ወር ጊዜ ውስጥ የሰራናቸውን ስራዎች አመተን እናሳያቸዋለን። ይሄ በሁሉም ቦታ ልማድ እየሆነ እንዲቀጥል ይሞከራል። አዲስ አበባ ላይ ስንሰራ ምንም እንከን አልባ ነበር ማለት አይቻልም። አንዳንዶች እነሱ ተወዳጅ ሆነው መንግስት ወይም ግለሰቦችን ለማጋጨት ይሄ ቤት እንዲፈርስ መንግስት አዟል። የቤት እንዲፈርስ ጠቅላይ ሚኒስትሩ አዘዋለ እያሉ ሙከራ እንዳደረጉ ይታወቃል እናውቃለን። ግን የጠቅላይ ሚኒስትሩም የሆኑ የከንቲባውም የሆኑ የሌሎች አመራሮች ኢንቴንሽን ምን እንደሆነ የኢትዮጵያ ሕዝብ የአዲስ አበባ ሕዝብ ይጠፋ ብለን አናስብም። ማንም ሰው እንዲጎዳ እንዲያለቅስ ፍላጎት የለም። ባለሀብቶች ለምሳሌ ህንፃዎቻቸውን ስሩን አፍርሰናል፣ አጥራቸውን አፍርሰናል፣ ብርም አውጥተውበታል። ሀያ ሰላሳ አርባ ሚሊዮን ብር አውጥተውበታል። ይሄ ነገር ዝም ብሎ እሰየው ብሎ የሚቀበሉት ጉዳይ አይደለም። ከነሱ ፕላኖች ስለሆነ በድምሩ ግን ሲታይ አሁን የከተማዋን ፌስ ምን ያክል ነው ከፍ ያደረገው? እቺ ከተማ እኮ በዚህ መንገድ አምስት ዓመት ስድስት ሰባት ከሰራ ምልቶ እንደምችል አስቡት። ይሄ ሁሉ ጫካ ሰብ ሰዎች ነበር እንዴ? ከዚህ ቀደም መቼ ታያላችሁ? ተስፋ አድርጋለሁ፣ ይህን ስራ አጠናክረን እንቀጥል። ሰው እንዳይጎዳ ግለሰቦች እንዳይጎዱ ጥንቃቄና ትምህርት እንውሰድ። የግለሰቦችን ህይወት በሚቀይር አግባብ እንስራው ስራውን ያስፈልጋል ያስፈልጋል። በዚህ ሂደት ድንበር አልፈን የጎዳናችሁ ባለሀብቶች ግለሰቦች ካላችሁ በተደጋጋሚ እንዳልኩት አሁንም ይቅርታችሁ፣ አይለየን እኛ የምንሰራው ለጋራ ጥቅምና ለጋራ ድል ነው። ከማንም ሰው ጋር ጉዳይ የለንም። በሂደቱ መከላከያ ነኝ ኢንሳ ነኝ ፓርላማንኛ አይሰራም። ማንም ሰው በዚህ ውስጥ አቅፏ እንዳያችሁ የተውነው ሰው የለም በጋራ የመጣ ጉዳይ ለጋራ ጥቅም ለልጆቻችን እንደሆነ ታሳቢ የሚደረግ ጠቃሚ ይመስለኛል። የተሰራው ስራ ጥሩ ጅምር ነው። የተከበረው ምክር ቤት፣ እንደዚህ አይነት ጅምሮች ከሚዛናቸው በላይ ማድነቅ አይኖርብንም። ገና ብዙ ስራ ይጠበቅብናል። ብዙ በየከተሞቻችን ማየታችሁ መደገፋችሁ ጥሩ ነው፣ ግን መግፋት ነው ያለብን። ቀጥሉ፣ ገና ነው እያለ እንጂ ሰዎች ሰርቻለሁ ብለው የትናንትና ስራቸውን እየነገሩ እንዲኖሩ መፍቀት ከጀመርን ይበላሻል። አዲስን አዲስ ጥረት፣ አዲስ ስራዎች ማየት እንፈልጋለን እና